በአላህ ስም እጅግ በጣም ሩህ ሩህ በጣም አዛይ በሆነው ኢሳ አለይህ ሰላም በነፍሱም በስጋውም ወደ ሰማይ ከፍ ተደረገ። ተከታዮቹ ሐዋርያቱና ደጋፊዎቹም እርሱን ያመኑት እርሱን ያመኑ ሰዎች ኩሩና ገዢ በሆኑት አይሁዶች መካከል እንደ ጥቂቶች ሆነው ቀሩ። ከክርስቲያኖቹ መካከል ከፊል ወደ ሰማይ እንዳረገ አይተዋል ወይም አውቀዋል አምነውበታልም። ከፊሎቹ ደግሞ እንደተሰቀለና እንደተመሰለባቸው አስበዋል። በክርስቲያኖች መካከል ልዩነት የልዩነት መጀመሪያ ይህ ነበር። የኢሳ አለይህ ሰላም ተከታዮች እርሱ እንዳዘዛቸው የአላህን ሃይማኖት ለማድረስ በምድር ላይ መስፋፋት ጀመሩ። በመልካምነታቸው በእምነታቸውና በአላህ ፈሪነታቸው ምክንያት አላህ በእጆቻቸው ላይ ተአምራትን ከራማዎችን ያሳይ ነበር። ብዙዎቹ ለታመመሰው ሲጸልዩለት በአላህ ፈቃድ ይድን ነበር። በእጁም ሲነካውም አላህ ጤንነቱን ይመልስለት ነበር። ይህም የሰዎችን እምነት ለማግኘት ምክንያት ሆኗል። አይሁዶች ግን ይህን አልተቀበሉም። የኢሳን አለይሂ ሰላም ተከታዮችን አሰቃዩቸው። ምን ያህሉን ገደሉ፣ ምን ያህሉን አሰቃዩ፣ ምን ያህሉን ተቃወሙና አሳደዱ። ከዚያም ሻወል ሳኦል የሚባል አንድ አይሁዳዊ መጣ። የኢሳን አለይሂ ሰላም ተከታዮችን እጅግ አጥቂና አሳዳጅ ነበር። በድንገት ይህ ጠንካራ እንደ በተረቱ ተናጋሪ ሰው ከእንቅልፉ ሲነቃ ወደ ጓደኞችና በዙሪያው ላሉት ሰዎች ሄዶ በኢሳ አምኛለሁ፣ ሃይማኖቱንም ተቀብያለሁ አላቸው። በአይሁዶችና በክርስቲያኖች መካከል ትልቅ ድንጋጤ ተፈጠረ። ይህ እንዴት ሊሆን ቻለ? ምን ተፈጠረ? ኢሳ ራሱ መጥቶ አናገረኝ፣ እኔም አመንኩበት አለ። እውነተኛ ይሁን ወይም ውሸታም እውቀቱ ከአላህ ዘንድ ነው። ሻወል የክርስትናን ሃይማኖት መቀበል ብቻ ሳይሆን መስበክም ጀመረ። ስሙንም ከሻወል ወደ ጳውሎስ ለወጠ። የክርስትናን ሃይማኖት በአረማውያን በግሪኮች መካከል መስበክ ጀመረ። ጳውሎስም ለተከታዮቹ እንዲህ ይላቸው ነበር፣ አረማዊ ወደ ክርስቶስ ሃይማኖት ሲገባ ሁሉንም ነገር አትከልክሉት፣ ከሃይማኖቱ ጥቂት ነገሮችን ይዞ ይቆይ፣ ጥቂት አረማዊነት አይጎዳንም። እናም አረማዊነትን ወደ ክርስትና ሃይማኖት በማስገባት መላላት ጀመረ። በዚህ መልኩ ነበር አረማዊነት ወደ ክርስትና ሃይማኖት መግባት የጀመረው። ጳውሎስ በሰዎች መካከል ዝናው የናኘ ሰው ሆነ። አረቦች በመጀመሪያ የአባታቸው የኢብራሂም ዓለይሂ ሰላም ሃይማኖት ላይ ነበሩ። በዚህ ሁኔታም ለብዙ ዘመናት ቆዩ። ከሁዛአ ጎሳ የሆነ አምር ኢበን ሉሃይ የሚባል ሰው እስከ መጣ ድረስ። ይህ ሰው ወደ ሻም የአሁኗ ሶሪያ አካባቢ ተጓዘ። ከዚያም ሰዎች ጣዖታትንና ምስሎችን ሲያመልኩ አያቸው። ይህ የምታደርጉት ምንድን ነው ብሎ ጠየቃቸው። እነሱም እነዚህ ጣዖታት ናቸው፣ ድልን ስንጠይቃቸው ያጎናጽፉናል፣ ዝናብንም ዝናብ ስንጠይቃቸው ያዘንቡልናል አሉት። ለአረቦች አንድ እንድወስድ ትፈቅዱልኛላችሁ አላቸው። አዎ አሉት። ሁበል የሚባል ጣዖት ሰጡት። አመር የበን ሉሃይ ወደ መካ ሲደርስ ቁረይሾች ተሰብስበው ይህ ምንድን ነው አመር አሉት። ይህ ጣዖት ነው ድልን ያጎናጽፋል፣ ዝናብ ያዘንባል፣ የታመሙትን ይፈውሳል አላቸው። ምን ልታደርገው ነው አሉት። እዚህ አስቀምጠዋለሁ አለ። ከጥቂት ተቃውሞ በኋላ በኃይሉና በቦታው አስገደዳቸው። ከዚያም ሸይጣኖች በህልም መጥተው በጅዳ አካባቢ የተቀበሩ አምስት ጣዖታት እንዳሉ አሳዩት። እነዚህ ጣዖታት የኑህ ህዝቦች ያመልኳቸው የነበሩት ወድ፣ ሱዋ፣ የዑቅ እና ነስር ነበሩ። እነዚህን አውጥቶ ለመካሰቦችና ለመላው አረብ ሰጣቸው። እንዲህም ሆኖ ሽርክና ጣዖት አምልኮ በአረብ ምድር መስፋፋት ጀመረ። ዝሙት፣ ወለድ፣ አልኮል፣ ቁማርና ሌሎች መጥፎ ድርጊቶች ተስፋፉ። ሴት ልጅ ስትወለድ በህፍረት ወይም በድህነት ፍራቻ በህይወት ይቀብሯት ነበር። ከአንድ ሰው በላይ የተለያዩ የዝሙት አይነቶች ነበሩ። ሴቶች በቤታቸው ላይ ቀይ ባንዲራ ይሰቅሉ ነበር። ይህም የዝሙት ቤት መሆኑን ያመለክታል። ልጆች ሲወለዱ አባታቸው ማን እንደሆነ አይታወቅም ነበር። ምንም እንኳን ጥቂት ጨዋና ክብር ሴቶች ቢኖሩም ይህ የተለመደ ነበር አንዲት ሴት ዋጋ አልነበራትም እንደ እቃ ትወረስ ነበር ከባልዋ ወይም ከአባቷ ርስት የማግኘት መብት አልነበራትም ወንዶች ሴቶችን ያለ ገደብ ይፈቱና ይመልሱ ነበር በአረብ ምድር የነበረው ሁኔታ ይህን ይመስላል የአረቦች ባህል በሽርክ በግፍ በድንቁርና በወለድ በዝሙት በጦርነትና በጭቆና የተሞላ ነበር።